ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች የለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያም አርስት ዜናዎችን አስደምጣችኋለሁ። አብራችሁን እንድትቆዩ ጋብዛለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ለአምስተኛ ቀን ተጠናክሮ ቀጥሏል። የፋኖ ኃይሎች ዘመቻ አንድነት በሚል በከፈቱት የማጥቃት እንቅስቃሴ ዛሬ ጎንደር ከተማ ዙሪያን ጨምሮ በርካታ አካባቢዎች ውጊያ እየተደረገ ይገኛል ተብሏል። አምስተኛ ቀኑን በያዘው በዚህ ዘመቻ አንድነት አገዛዙ ከፍተኛ ጉዳት ደርሶበታል ሲሉ የፋኖ ኃይሎች እየገለጹ ይገኛሉ። ዝርዝር ሪፖርት አጠናክረናል። የትግራይ ክልል ብርጋዴር ጀኔራል ምግበ ኃይልን በተመለከተ የፌዴራል መንግስት የወጣውን መግለጫ ተቃወመ። የክልሉ ሰላምና ደህንነት ቢሮ ኮን ተብሎ ስም ማጥፋትና ለማሸማቀቅ የተደረገ ነው ካለ በኋላ መከላከያ ሰራዊቱ የአፍ ወለምታ ከሆነ ይቅርታ ሊጠይቀን ይገባል ሲል ጠይቋል። በሌላ በኩል በክልሉ አነጋጋሪ የነበረው የህገ ወጥ የማዕድን ቁፋሮ አሁንም ቀጥሏል ተብሏል። አነጋጋሪ የነበረው ይህ የወርቅና የተለያዩ ማዕድናት ቁፋሮ በክልሉ የተቀጠለው አሁንም ህገ ወጥ ሆነ መንገድ ነው ተብሏል። በዚህም ላይ ዝርዝር አዘጋጅተናል። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ውጣ ብሎ ባለ ስፍራም አርባ ሰዎች በትላንትና ሁለት ታገቱ። ባለፈው ሳምንት የታገቱትን 60 ሰዎች ደግሞ ታጣቂዎች እያንዳንዳቸውን አንድ ነጥብ አምስት ሚሊዮን ብር እንዲከፍል ጠይቀዋል ተብሏል። በዝርዝር እናያለን። የኤርትራ መንግስት በአሁኑ ሰዓት በቀጠና ውጥረት ተፈጥሯል፣ አለም የውጥረቱ መነሻ የቀይ ባሕር ጉዳይ ነው ያለው ኢሳያስ አፈወርቂ አገዛዝ፣ ለዚህ ደግሞ ምዕራባውያን ዋነኛ ብራደርሻ አካናት ብለዋን በማለት ከሷል። በዚህም ላይ ተጨማሪ አለን። የትራምፕ ልኡክ እንግሊዝ ከተኩስ አቁም በኋላ ለዩክሬን አለም አቀፍ ድጋፍ ያስፈልጋታን ማለቱን አወገዘም። የዩናይትድ ኪንግደም ጠቅላይ ሚኒስትር በዩክሬን የተኩስ አቁም ስምምነት አለም አቀፍ ኃይል ተሳታፊ እንዲሆን ማለታቸውን የትራምፕ ልኡክ አልቀበለውም ሲል አውግዟል። ለምን የሚለውን በዝርዝር እናያለን። ተመልካቾቻችን ኢትዮኒስን ሰብስክራይብ በማድረግ ቤተሰብን ትሆን ጋብዛለው። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች ዘመቻ አንድነት በሚል በከተፈቱት የፋኖ ኃይሎች ዘመቻ አንድነት በሚል በከፈቱት የማጥቃት እንቅስቃሴ ዛሬ ጎንደር ከተማን ጨምሮ በርካታ አካባቢዎች ውጊያ እየተደረገ ይገኛል። አምስተኛ ቀኑን በያዘው ዘመቻ አንድነት አገዛዙ ከፍተኛ ጉዳት ደርሶበታል ሲሉም የፋኖ ኃይሎች እየገለጹ ይገኛሉ። በጎንደር ከተማ አስተዳደር ጠዳ ክፍለ ከተማ ዘልቆ መግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የውጊያ አድማሱን እያሰፋ ለተከታታይ ለ26 ሰዓታት መቀጠሉን አስታውቋል። በዚህም ከጎንደር ከተማ ደቡባዊ አቅጣጫ በተጨማሪ በከተማ አቅጣጫ ቅጣጫ ና ውግሎ በተባሉ ልዩ ልዩ ቦታዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ውጊያ መደረጉን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በዚሁ ጎንደር ቀጠና ደብረ ታቦር ከተማ ዙሪያ ዛሬ የማህደረ ማርያም አካባቢ ከባድ ውጊያ መደረጉ ሲታወቅ፣ በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ የፋኖ ኃይሎች ዘልቀው መግባት የአገዛዝ ጦር ላይ ከፍተኛ ጉዳት ማድረሳቸው ነው የተነገረው። አይምባና ሌሎች አካባቢዎች ውጊያ እንደነበር ነዋሪዎች ለኢትዮ ኒውስ ተናግረዋል። በተያያዘ በምዕራብ በለሳ ወረዳ 13 የአገዛዝ ጦር አባላት በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር መስጠታቸውን የፋኖ ምንጮች ጨምሮ ተናግረዋል። የፋኖ ኃይሎች ዘመቻ አንድነት ካወጁበት መጋቢት 10 2017 ዓ ም እስከ መጋቢት 14 2017 ዓ ም በጎንደር ቀጠና ብቻ 78 አውደ ውጊያዎች ሲደረጉም የቀጠናው ፋኖ ካለው አቅም 15 በመቶ ኃይሉን ብቻ ነው የተጠቀመው ሲሉ የፋኖ አመራሮች አስታውቀዋል። በዚህም በሁሉም የጎንደር ዞኖች በቀጠለው ውጊያም እስከ ትላንት ብቻ 655 የአገዛዙ ወታደሮች ሰዎች ሲገደሉ 215 ቆስለው 99 ደግሞ በፋኑ ኃይሎች ተማርከዋል፣ ተብሏል። ከሰብአዊ ጉዳት ባሻገር በርካታ የጦር መሳሪያዎች፣ ሬዲዮ መገናኛና ወታደራዊ ሎጂስቲኮች በፋኑ ኃይሎች ማረካቸውም ታውቋል። በተጨማሪም ከ2 በላይ የአገዛዙ ደህንነትና የብልጽግና አመራሮች መገድላቸው እንዲም የፋኑ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በእስካሁኑ የፋኑ የማጥቃት እንቅስቃሴ በጎንደር ቀጠና ብቻ የወረዳ ከተሞች፣ ንዑስ ወረዳዎች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 23 በአገዛዙ እጅ የነበሩ ይዞታዎች ነጻ ወጥተዋል ሲሉም የአማራ ፋኖ አንድነት በጎንደር አስታውቋል። በተጨማሪም ስድስቱ ዋና ዋና አውራ ጎዳናዎች እንቅስቃሴ ለመቆጣጠር የሚጠቅመን ገዥ መሬት ተቆጣጥረናል፣ መቶ ሁለት እስረኞችን ከስራ አስፈትና የአገዛዙ መዋቅርን ባፈረስንባቸው አካባቢዎችም የፋኖ መዋቅሮችን እየዘረጋን ነው ሲሉ አደረጃጀቱ ጨምሮ ገልጿል። በተመሳሳይ የፋኖ ኃይሎች ዘመቻ አንድነት በጎጃም ቀጠና ጠናክሮ መቀጠሉም ነው የታወቀው። በዚህም በሰከላ፣ ቡሬ፣ ጃቢ ጥህናን፣ ሜጫም፣ ጃዊ፣ ባሶ ሊበን፣ ይልማና ዴንሳ፣ ደጀን፣ ድባይ ጥላት ግንና ሌሎችም አካባቢዎች ውጊያዎች ተደርገዋል። ዛሬ መጋቢት 14 2017 ዓ ም ሌሊት በድባይ ጥላት ግን ወረዳ ቆይ ከተማ በሚገኘው የአገዛዝ ጦር ላይ የፋኖ ኃይሎች በፈጸሙት ጥቃት ሻለቅ አዛዡና አጃቢዎችን ጨምሮ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ሌትዮንስ ተናግረዋል። በተያያዘም የፋኖ ኃይሎች የፈጠሩትን ወታደራዊ ጫና ተከትሎ በርካታ የአገዛዝ ወታደሮች ወደ ፋኖ እየተቀላቀሉ ነው ተብሏል። ለአብነትም በትላንትና ሁለት ምስራቅ ጎጃም ዞን መርጦ ለማርያም ከሚገኙ የአገዛዙ ጦር ሰባ አንደኛ ክፍለ ጦር አስራ ስድስት ወታደሮች ከርተው የፋኖ ኃይሎች እንደተቀላቀሉ ለማወቅ ተችሏል። በሌላ በኩል በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ተንጉማና እናርጅና ሲማ አካባቢ በአባትና ልጅን ጨምሮ ንጹሃን በአገዛዙ ወታደሮች መገደላቸውም ታውቋል። ከተገደሉት መካከል አዳነ ተዋበ፣ አቶ ተዋባ ጥናፍና የሸዋ ስዋል የተባሉ የተንቡማ አካባቢ ነዋሪዎች ይገኙበታል ተብሏል። የፋኖ ኃይሎች ያውድ ዘመቻ አንድነት በወሎ ቀጠና መቀጠሉ ታውቋል። ምእራብ ወሎ መካነ ሰላም ከተማ አቅራቢያ አደሬ ቆቦ የተባለ ስፍራ በፋኖ ኃይሎች በተፈጸመ የደፈጣ ጥቃት የአድማ ብተና ፖሊስን ጨምሮ ምእራብ ወሎ መካነ ሰላም ከተማ አቅራቢያ አደሬ ቆቦ የተባለ ስፍራ በፋኖ ኃይሎች በተፈጸመ የደፈጣ ጥቃት የአድማ ብተና ፖሊስ አዛዥን ጨምሮ ከ15 በላይ ያገዛዝ ጦር አባላት መገደላቸውን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተጨማሪም በመካነ ሰላም ከተማ ዙሪያ ውግሎና ሜታ ሜት አካባቢ ውጊያ ይደረጋል ብለዋል። በሌላ በኩል ትላንት አመሻሽ 11 ሰዓት ከ30 አካባቢ ከባህር ዳር ከተማ አራት ወጣቶችን በግፍ መገደላቸውን የትዩኒስ የመረጃ ምንጮች ተናግሯል። ግድያውን የፈጸሙት የአገዛዙ አርማ በተናምና ቢንሻ አባላት መሆናቸውን የተናገሩት የመረጃ ምንጮች ግድያው የተፈጸመው ሆምላንድ ሆቴል አካባቢ ሕዝብ እያየ ነው ብለዋል። የግድያው ምክንያት አላወቅንም፣ በአካባቢው የተለየ ነገር አልነበረም፣ በጥይት ተኩሰው ነው አራት ሰዎችን የገደሉት፣ ከፍተኛ በደል ነው የተፈጸመው ሲሉም ነዋሪዎቹ ስለ ሁኔታው ነግረውናል። የትግራይ ክልል ጀኔራል ምግበም ሀይለን በተመለከተ በፌዴራል መንግስት የወጣውን መግለጫ ተቃወመ። የክልሉ ሰላምና ደህንነት ቢሮ ሆን ተብሎ ስም ማጥፋትና ለማሸማቀቅ እየተደረገ ነው ካለ በኋላ መከላከያ ሰራዊት ምናልባትም ያፍ ለምታ ከሆነ ይቅርታ ሊጠይቅ ይገባል ብሏል። በሌላ በኩል በክልሉ አሁንም የወርቅ ቁፋሮ ህገ ወጥ በሆነ መንገድ ቀጥሏል የተባለው የትግራይ ሰላምና ጸጥታ ቢሮ መከላከያ ሰራዊት በሚያስተዳድረው ማህበራዊ ድረገጽ ላይ የተሰራጨውን ጽሁፍ ጀኔራል ምግበ ሀይለ ከፋኖ ጋር ግንኙነት አላቸው ማለት ያቀረበው ጉንጀላ ለራስ ችግር ተግባራዊ መፍትሄ ለማምጣት ሰዓት ከመጣር ይልቅ ችግሩን በማይመለከት አካል ላይ ጣትን የመቀሰር ኃላፊነት የጎደለው ተግባር ነው በማለት ትላንት ምሽት በወጣው መግለጫ ተችቷል። የመከላከያ ሰራዊቱ ጽሁፍ ግልብና ብስለት የጎደለው መሆኑን የጠቀሰው ቢሮ የትግራይ ህዝብን የግዛት አንድነት ለማስከበር የሚደረገው ትግል አቃልሎና አንኳሶ ማቅረብ የፕሪቶሪያውን የግጭት ማቆም ስምነት ተግባራዊ የማድረግ ትልቅ ድርሻ ከተሸከመ ተቋም የማይጠበቅና ኃላፊነት የጎደለው ድርጅት በመሆኑም በፍጥነት መስተካከል አለበት ብሏል። የጦሩ ሰራዊቱ መግለጫ የምላስ ኩለምታ ሊሆን እንደሚችል የገለጠው ቢሮ በመከላከያ ሰራዊቱ መግለጫ መልሶ እንዲያጠነውና ይቅርታ እንዲጠይቅም ጠይቋል። ቢሮው የትግራይ ሰራዊት የሰራዊቱ አመራር ለአንድ ደቂቃ እንኳን ጦር መሳሪያ አንግተው ለመንከራተት የሚፈልጉ አንዳች ምክንያት እንደሌላቸው ወቁልኝ ብሏል። የትግራይ ክልል የሰላምና ደህንነት ቢሮ በፌዴራል መንግስት የተለያዩ ሚዲያዎችና መስሪያ ቤቶች በቅርብ ጊዜያት በትግራይ በኩል የሚደርሱ ክሶችን አብዝተዋል ብሏል። ከክሶቹ መካከል አንዱ በቅርቡ በፌዴራል መከላከያ ሰራዊት የሚተዳድሩ ማህበራዊ ድርግጽ የተዘረጋው በጄኔራል ምግበ ኃይል ላይ የሚነጣጠረ ወንጀላና ስም ማጥፋት አንዱ ነው ያለው በሰራጭው ጽሁፍ ከተካተቱ መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል ሳቢ ሁለት ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በአስር ሺህ የሚቆጠሩ ወጣቶችን ያስብላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖ ገድሎ ውጊያ ሳይሳካለት አከርካሪው ተመቶ ሸሽቷል የሚል ይገኝበታል፣ ይላል። ይህ መግለጫ ሂደቶችን ተቀጥላና እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ ላጋጠመህ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለክት አካል በመፍጠርና ማጣት በመቀሰር ሰላምና እድገትን እንዳይጸናም የሚያደርግ ኃላፊነት የጎደለው ተግባር ነው ማለት በግልጽ ተችቶታል። ታዲያ ቢሮው እንደዚህ አይነት ወንጀላዎች እንዲቆሙና የፕሪቶሪያው ስምምነትም በአጠቃላይ ተግባራዊ ለማድረግ የሚጠበቅብንን ኃላፊነትና ቁርጠኝነት ለመወጣት የምናደርገው ጥረት እንድትገነዘው በማለት አሳስቧል። በሌላ በኩል በትግራይ ክልል ህገ ወጥ የማዕድን ቁፋሮ አሁንም ቀጥሏል። በክልሉ ህገ ወጥ የማዕድን ቁፋሮ ተባብሶ ቀጥሏል ሲል የዘገበው ሪፖርተር ነው። የክልሉ ጊዜ አሰራር ማናቸውንም የማዕድን ቁፋሮ እንዳ ላይካሄድና ቀደም ሲል የተጀመሩ የማዕድን ማውጣት ስራዎች እንዲቋረጡ ከሳምንታት በፊት የጣለው እገዳ ተግባራዊ እንዳልሆነ ምንጮች መናገራቸውንም ዘገባው ጠቅሷል። ጊዜ ያስተራሩ በክልሉ የማዕድን ቢሮ በማዕድን ማውጣት ፍቃድ ላይ ኦዲት እንዲያካሄድ ያቋቋመው ግብረ ኃይል ተግባሩን እያከናወነ መሆኑን መግለጫው ጠቅሷል። ሆኖም የግብረ ኃይል ውጤታማነት አጠያቂ እንደሆነ ጉዳዩን በቅርበት የሚያውቁ ምንጮች ነግረውኛል ብሏል ሪፖርተር። የማዕድን ቢሮ አሰራርና ቢሮ እስካሁን የሰጣቸው ፍቃድ ኦዲት የማድረግ ስራ በገለልተኛ አካል ቢከናወን ይሻል እንደነበረ ምንጮች መጠቆማቸውን ዘገባው ጠቅሷል። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎፎ ከተማ ወጣ ብሎ ባለ ስፍራ በትላንትና ሁለት አርባ ሰዎች በታጣቂዎች ታገቱ። ባለፈው ሳምንት በተመሳሳይ የታገሱ ስልሳ ሰዎች ደግሞ አንድ ነጥብ አምስት ሚሊዮን እያንዳንዳቸው አምጡ ተብለዋል። ትላንት ከቀኑ አስር ሰዓት ገደማ በሁለት ተሽከርካሪ ላይ በፈጸሙት እገታ አርባ ያህል ተሳፋሪዎችን አፍኖ መውሰዳቸው ተሰምተዋል። እገታው በተለምዶ ሀይሩፍ ተብሎ በሚጠሩ ሁለት መለስተኛ የዝማ መለሻ ተሽከርካሪዎች ላይ የሚፈጸሙን ምንጮች የተናገሩ ሲሆን ተሽከርካሪዎቹ እገታውን የተፈጸሙባቸው ወደ አዲስ ሰላማዊ ማቅናት ላይ ሳሉ ሲሆን አንድ አይሱዚ የደረቅ ጭነት መኪና ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገለበጡና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው ተነግሯል። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረም ፈለገ ጊዮን በተሰኘ አውቶቢስ ላይ ወራጅ ጀርሶ ወረዳ ታጣቂዎች በፈጸሙት እገታ ስልሳ ያህል ሰዎች ታፍነው መወሰዳቸውን ዘመዘገባችን ይታወሳል። በዚህ ሳምንት አሊዶሮ ላይ የታገቱት እነዚህ ስልሳ ሰዎችን ለመልቀቅ ታዲያ ታጣቂዎቹ በአንድ ሰው እስከ ሚሊዮን ብር መጠየቃቸውን የተሰማው እነዚህ ከአራት ቀናት ፊት የታገሱ ስልሳ ዜጎች ለመልቀቅ ታጣቂዎቹ ገንዘብን በከፍተኛ ደረጃ ጠይቀውናል ብለን ቤተሰቦቻቸውም መሰረት ሚዲያ እንደዘገበው ከሆነ አሁን ላይ የቻሉትን ያህል ለመሰብሰብ በየቤቱ እየዞሩ እየለመኑ፣ እንዲሁም በሶሻል ሚዲያ ለሕዝብ እርዳታ እያቀረቡ እንደሆነ ቤተሰቦቻቸውም ተናግረዋል። በዚሁ መስመር ከዚህ በፊት በተደጋጋሚ እገታ የሚፈጸም ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት ይንቀሳቀሱበታል ተብሎ ይታመናል። ተስፋችን ገንዘቡን ተበድረንም ሆነ ለምነን መክፈል ነው። ልጆቻችን የሚያድልን አካል ለን ብለን እናምናለን ያሉ አንድ ወላጅ ወጣት ልጃቸው ቃለ አዲስ አበባ ሄዳ ስትመለስ እንደታገተች በንባታ ጥሩ ለሚዲያ ተናግረዋ። ነገር ግን እነዚህ ነዋሪዎች በአማራ ክልል የሚገኙ ሲሆን በአሁኑ ሰዓት ገንዘብ ለማሰባሰብ ነጠላ ዘርግተው በቤተ ክርስቲያን ሲለምኑ፣ ፋኖን እና ህገወጥ ኃይል ለመርዳት ነው፣ የታገተ ሰውም የለም፣ ሆን ብላችሁ ነው መንግስትን ለማስተጨት ነው ማለት ገንዘባቸው እንደሚነጥቋቸውና እንደሚያስሯቸው መረጃዎች ያመለክታሉ። የኤርትራ መንግስት በአሁኑ ሰዓት በቀጠናው ውጥረት ተፈጥሮ አላለም የውጥረቱ መነሻ የቀይ ባሕር ጉዳይ ነው ያለው የኢሳያስ አገዛዝ ለዚህ ደግሞ ምዕራባውያን ዋነኛ ባለድርሻ ሆነዋል፣ ማለት ከሷል። ባለፈው አንድ ዓመት የአብይ አገዛዝና የኢሳያስ አገዛዝ የፈጠሩት ውጥረት ለቀጠናው አስቸጋሪ ቀውስን ያመጣል የሚል ስጋት ለዓለም አቀፉ ማህበረሰብ ጨምሮ ፈጥሯል። ይህ የአገዛዞቹ የእርስ በርስ መወነጃጀል በአሁኑ ሰዓት ተባብሶ የቀጠለ ሲሆን አንዱ ሌላውን በመውቀስ አንዱ ሌላውን በቀውስ ጠማቂነት ማቂነት እየከሰሱ ይገኛሉ። ታዋቂ ፖለቲከኞችና ዲፕሎማቶችም እንዲሁም የቀጠናውን ተንታኞች የአብይና የኢሳያስ አስተራር የጦርነት ዝግጅት እየገለጹ አደጋውን እያሳዩ ባሉበት በዚህ ወቅት የአገዛዞቹ ምላሽ መደመጥ ቀጥሏል። የኤርትራ አገዛዝ ታዲያም ኃያላን ሀገራት ዓለም አቀፍ ሕጎችና ፍትህን ከማስፈን ይልቅ የኤርትራ ሉዓላዊነት በማዳከምና በቀጠና ወራን በማበረታታት ላይ ያተኩራሉ ማለት አዲስ ባወጣው መግለጫ ከሷል። በቀጠናው በአሁኑ ወቅት ውጥረትን ማገርሸቱን የጠቀሰው የኤርትራ መንግስት መግለጫ ዓለም አቀፍ ህብረተሰብ የዓለም አቀፍ ህግ ጥሰትን ማውገዝና በወረራ ላይ መርህ ላይ የተመሰረተ አቋም መያዝ እንዳለበት ገልጿል። ወረራ የሚለው የቀድሞ ወዳጃቸው አብይ አህመድ ቀይ ባር ለማስመለስና በዛም የጦር ኃይል ለመገንባት እንቀሳቀሳለሁ ማለት፣ አንደኛው አማራጭ ሰላማዊ ነው፣ ሁለተኛው ግን በኃይልም ቢሆን የማይቀር ነው እያሉ መናገራቸውን ተከትሎ ልወረር ነው የሚለው የኢሳያስ አፈወርቂ ሐሳብ እየገነነ መምጣቱን የሚያመላክት ነው። ታዲያ ከቀይ ባር ጋር በተያያዘ የሚሰሙና ውጥረቱን በቀጠናው መረጋጋት ላይ ከባድ አደጋ መድቀናቸውን ኤርትራ ትገልጣለች። የአብይ አህመድ አገዛዝ በተደጋጋሚ በአሁኑ ሰዓት በደጋፊዎቹ በኩል አሰብ እናስመልሳለን የሚል ፕሮፓጋንዳ ዘመቻ የጀመረ ሲሆን በተቃናሪው በኤርትራ በኩል ይህ አስተሳሰብ ከቀድሞ አባቶቻቸው የቀዳችሁት ነው በሚል ዘለፋው ቀጥሏል። በሰሞኑ በፓርላማ ንግግር ያደረጉት አብይ አህመድ አሁን ላይ ኤርትራ መሮር አንፈልግም፣ ነገር ግን ማንኛውም ኃይል ለመመከት ተዘጋጅተናል። የሚያስፈልገን ወደብ ነው። ነገር ግን ወደብ እንፈልጋለን ማለት እንዲሁ ዝም ብለን አንቀመጥም፣ መቶ ሰላሳ ሚሊዮን ህዝቦች ነን በማለት ለወራ እየተዘጋጁ እንደሆነ በተዘዋዋሪ ሲናገሩ ተደምጠዋል። ታዲያም ይህንን ጉዳይ በተመለከተም ዓለም አቀፍ ጥንታኞችና ፖለቲከኞችም የሚሰጡት አንድምታ ለኢትዮጵያ እያዘነበለ ነው የምትለው ኤርትራ አሁን እየተነሳ ያለበትን ጉዳይ ማዕከላዊ ነጥብ ወረራ መሆኑን ልታውቁት ይገባል ደግሞ ዓለም አቀፍ ህጎችንና መርሆችን ለማስፈን የሚያስችል ነው ማለት አቋም ያዙበት እያለች ትወተውታለች። የትራምፕ ሎክ እንግሊዝ ከተኩስ አቁም በኋላ ለዩክሬን ዓለም አቀፍ ድጋፍ ያስፈልጋታል ማለቷ አወገዘም። የዩናይትድ ኪንግደም ጠቅላይ ሚኒስቴር በዩክሬን የተኩስ አቁም ስምነት ዓለም አቀፍ የኃይል ተሳታፊ እንዲሆን ማለታቸውን የትራምፕ ሎክ አልወደድኩትም ብሏ ስቲቭ ዊትኮፍ እንዳሉት ጠቅላይ ሚኒስትር ሰር ኪር ስታርመር ያመነጩት ሀሳብ ቀላል መንገድን የተከተለና አውሮፓውያን እንደ ዊስተን ቸርችል መሆን አለብን የሚል እሳቤ እንዳላቸው የሚያሳይ ነው ሲሉ ተናግረዋል። ዊትኮፍ የትራምፕ ደጋፊ ከሆኑ ጋዜጠኛ ታከር ካርሰን ጋር በነበራቸው ቆይታ ነው ይህን በግልጽ የተናገሩት። የትራምፕ ልዩ ልዑክ የሆኑት ዊትኮፍ ላርን ፑቲንንም አድንቀዋል። እኔ ፑቲንን እንደ ክፉ ሰው አላየም ያሉት ዊትኮፍ፣ በጣም ብልክ ሰው ነው የሚል አድናቆትን ጣል ሲያደርጉ ተደምጠዋል። ቀናት ውስጥ ፑቲንን በአካል ያገኟቸው ዊትኮፍ የሩሲያ ፕሬዚዳንት ግርማ ሞገስ ያላቸውና የተሰማቸውን በቀጥታ የሚናገሩ እንደሆነ እወቁ ብለዋል። አክለውም ትራምፕ የግድያ ሙከራ በተፈጸመባቸው ወቅት ፑቲን ጸሎት እንዳደረጉላቸው እንደነገሯቸው ተናግረዋል። ፑቲን የአሜሪካ ፕሬዚዳንት ፎቶ እንደ ስጦታን እንደሰጧቸውና በዚህም ትራምፕ እጅጉን እንደተነኩም አሳውቀዋል። ዊትኮፍ በቃለ መልሳቸው ወቅትም የሩሲያ አቋም ሲያንጸባርቁ የተሰሙ ሲሆን ዩክሬን ሀሰተኛ ሀገር ናት ብለው ዓለም አቀፍ ማህበረሰብ መቼ ነው በሩሲያ ይዞታ ስር የ የዩክሬን ግዛቶች እውቅና የሚሰጠው ሲሉ ጠይቀዋል። በጦርነት ትልቅ ጉዳይ የሚሰጣቸው አራት ግዛቶች የሚባሉት ናቸው። ዶንባስ፣ ክሪሚያ፣ ያው የተቀሩትም ሁለቱ ናቸው ይላሉ። አምስቱ ግዛቶች ሉዋንስክ፣ ዶኔትስክ፣ ዣፖርዣ፣ ኬርሶ እና ክሪሚያ ናቸው። ዶንባስ በምስራቁ የሀገሩት ክፍል የሚገኝ ሉዋንስክና ዶኔትስክን ያጠቃለለ የኢንዱስትሪ ግዛት ነው። ዊትኮፍ በኩርሱክ የሚገኙ የዩክሬን ወታደሮች ተከበዋል ቢሉም የዩክሬን መንግስት ይህ ትክክል አይደለም ይላል። ጨምሮም በከፊል በሩሲያ በተያዙ አራት ግዛቶች ህዝበ ውሳኔ የተካሄዱ አብዛኛው ሰው በሩሲያ አስተዳደር መሆን ይሻል ሲሉም ተደምጠዋል። ምንም እንኳን በተወሰኑ በሩሲያ በተለያዩ የዩክሬን ግዛቶች ህዝበ ውሳኔ ቢደረግ ማካሄዱና ውጤቱ ላይ ጥያቄ ተነስቷል። ዊትኮፍ ግን ዩክሬን ሐሰተኛ ሀገር ናት ብለው የጦርነት መንስኤ በኔ አመለካከት ነው፣ ምክንያቱም ሩሲያ እኚህን ግዛቶች ከሁለተኛው ዓለም ጦርነት ጀምሮ የራሱ አድርጋ ነው የምትቆጥራቸው የሚል ትንታኔን በግልጽ በምዕራባውያን ሚዲያ ላይ አሰምተዋል። ፕሬዚዳንት ፑቲን የጦርነቱ መንስኤ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በመስፋፋት ሩሲያ ላይ የሚያርሰውን ስጋትና ዩክሬን ነጻ ሀገር ሁና መቆየቷ የሚያመጣውን አደጋ እንደሆነ ሲናገሩ ይደመጥ ነበር። የዩናይትድ ኪንግ ደም ጠቅላይ ሚኒስትር ሰርኪር ስታርመር በዩክሬን የተኩስ አቁም ስምነት ከተፈረመ በኋላ ወታደራዊ ድጋፍ ሊደረግ ይገባል ማለታቸውን ታዲያ የአሜሪካ ተወካይ በጣም የሚያሳዝን ነው ሲሉ ተደምጠዋል። ዊትኮፍ ይህ የአውሮፓውያንን ነገር ቀለል አድርጎ የመመልከት አባዜ ነው ሲሉም ወቅሰዋል። በጥቁር ባህር የተኩስ አቁም ስምምነት በሚቀጥለው ሳምንት ይፈጽማል ያሉት ልሁም የ30 ቀናት የተኩስ አቁም ስምምነት ለማድረግ ተቃርበናል ሲሉም ተደምጠዋል። በሩሲያና ዩናይትድ ስቴትስ መካከል ስላለው ግንኙነት ጠየቁት ዊትኮፍ ሩሲያና ዩኤስኤም በጋራ መልካም ነገር የሚሰሩበት አለማየት የማይሻ ማን አለም የሚል ምላሽ ሰጥተዋል ማለት ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው።